ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ አብራችሁን ቆዩ በቅድሚያም ርዕሶችን ነው የለንደን ፋኖች ታሪክ ሰሩ በለንደን ከተማ ፋኖም በዘመቻ አንድነት ታላላቅ ጀብዶችን በመፈጸም ላይ ይገኛል በትግራይ 1664 ሰዎች በፈንጅ ጉዳት የደረሰባቸው መሆኑ ተገለጠ። ኢትዮጵያዊው አስከሬን ከጆሃንስበርግ መሸኘቱም ታወቀ። ምክክር ኮሚሽኑ ፋኖ ጥቃት አደርስን ባለ፣ ግን በውስጥ በኩል የሀሳብ ቦምብ ፈንድቶባቸዋል። በምድር ባቡር ላይ የእሳት አደጋ ደረሰ። የድርጅቱ ሊቀመንበር ከስልጣን ተነሱ። ሲቢችም የኢቤስ ጋዜጠኞች በአስቸኳይ እንዲፈጡ ጥያቄ አቀረበ። አሁን ወደ ዝርዝሩ እንሄዳለን፣ አብራቸውን ብቆዮ። በቅድሚያም ለንደን ፋኖች ምን አደረጉ ይሆን? የለንደን ኤምባሲ ጭምር የተሳተፈበት ኢትዮጵያኖች አንገት የደፉበት ዲፕሎማቶቹ ይህን ይመስላል።

በዘመቻ አንድነት በአማራ ክልል የሚደረገው ተጋድሎ የቀጠለ ቢሆንም በለንደን የሚገኙ ፋኖዎችም ትግሉን አጠናክረውታል። ጉዳዩ የሚመለከታቸው በአፍሪካን ሰሚት ለንደን ላይ በተደረገው ስብሰባ ላይ ተገኝተው ነው። የለንደን ፋኖ ወጣት ወርቆ እጅግ በሚገርም ሁኔታ ስብሰባውን አቋርጦ በአማራ ሕዝብ ላይ ስለሚደረገው ግፍና በደል በተመለከተ ለሚመለከታቸው ሁሉ ወረቀቱን በማደል እጅግ የአማራውን የጀግንነት ውሎ ብቻ አይደለም እየደረሰ ያለበትን በደል ስቃይና መከራም አጋልጧል። ዝርዝር ጉዳውን በተመለከተ በቀጥታ በይዤ እቀርበላቸዋለሁ። በዝርዝር ምን እንደተፈጸመ፣ ምን እንደተደረገ ጭምር በቃለ ምልልስ። አሁን ወደ ዜናዎቻችን እናመራለን። ዘመቻ አንድነት በጎጃም ግንባር ታላላቅ ጀብዶቹን መፈጸሙን ቀጥሎበታል። በጠላት ላይ ከፍተኛ ኃይል የወሰደው እርምጃ በርካቶች መከላከልና የፋኖ አባላቶችን መቀላቀላቸው ነው የተገለጸው። እጅግ ቁጥሩ የበዛ ፋኖን ተቀላቅሏል። በዛም ላይ ብሬኖች ክላንሽኮፖችንና የአድማ ብታን አባላቶች ተሸክመው በቀጥታ ፋኖን መቀላቀላቸው ነው የተገለጸው። ግልገል ፋኖቹ የደጀን ዛምብራ ብርጌድን መቀላቀላቸው የተገለጸ ሲሆን በተመሳሳይ የመከላከያ ጃዊን መተከል መብረቁ ብርጌድን መቀላቀላቸው ተረጋግጧል። ከፍተኛ ቁጥር ያለው የጠላት ኃይ የአማራ ፋኖን በጎጃም በትላንትና ሁለት መቀላቀሉ የተገለጸ ሲሆን በእነዚህም አውደ ውጊያዎች ላይ የቀይን ጌታ ይፍታ ንጉሴ ክፍለ ጦር በሁለት ግንባር ሲፋለም መዋሉም ነው የታወቀው። በረኛው ጅብላው ሙተሃራ ብርጌድ የዳቦ ማርያምና አርጅና ደብረ ማርቆስ ማረሚያ ቤት አካባቢ ውጊያ ሲያደርግም አርፍዷል። በዚያው ደም ውጊያም ሁለት ቶዮታ ጠላት ሲደመሰስ አንድ ኦባማ ቁስለኛ ጭነው መውሰዳቸው ነው የተገለጠው። ሬሳቸውን በየመንገዱ እያንጠባጠቡ ቀብረዋቸዋል። አንዳንዶቹን ጥለው አምልጠዋል ነው የተባለው። ቀስተ ደመና ብርጌድ በተመሳሳይ በትላንትና ዕለት ያደረገው ከፍተኛ ተጋድሎ በጣም በርካታ የጠላት ላይ እርምጃ መውሰዱን ነው ያስገለጠው። በሌላም በኩል ጃዌ መተከል አራተኛ ክፍለ ጦሩም መብረቁ በርጌድ ቡኔ ጅራ የሚባለው ቦታ ላይ አስደናቂ ኦፕሬሽን መፈጸሙም ታውቋል። ታዲያ በዚህ በፈጽመው መብረቅ ጥቃትም የሞቱት የመከላከያ ሰራዊት አባላት ቁጥራቸው በርካታ እንደሆነም ታውቋል። በአራት የመከላከያ አባላቶችን ከርተው ፋኖን የተቀላቀሉ ሲሆን በፋኖ ክብ ባድ ምት የተመሳጨው የተላታል ንጹሐን ማህበረሰብ በማሰቃየት በመዝረፍና ሌሎች ተግባሮች ላይ ተሰማርቷል ነው የተባለው። እጅግ ቁጥሩ የበዛ የመከላከያ ዳሬን ፋኖን መቀላቀሉን ቀጥሏል። ብዙዎቹም ምርኮኛ መሆናቸው ነው የተረጋገጠው። በተደጋጋሚ ጊዜያቶች በአማራው ክልል የሚደረገው ተጋድሎን ጠንክሮ የቀጠለ ቢሆንም ይሁን እንጂ ይህን እያስጨነቀው የመንግስት ኃይል ከፍተኛ የአማራ ታጋዮችን እያፈነ ማሰሩም ይታወቃል። ታላ በቂሊንጦ አማራ ህሊናና የማንነት እስረኞችን በግፍና በጭካኔ በመደብደብ ላይ እንደሆነም መረጃዎቹ አጋልጠዋል። ማረሚያ ቤቱ የአማራ ህልና እስረኞችን በድጋሚ ከፍተኛ ድብደባ የተፈጸማቸው ሲሆን በተለይም በሚያዝያ አንድ ሁለት ሺህ አስራ ሰባት በቅሊንጦ ማረሚያ ቤት ዞን አንድ የሚገኙ የህልና እስረኞች ትፈለጋላችሁ በማለት ነው ከእስረኛው ለይቶ ከዞኑ በማስወጣት ያለምግብና ውሃ ፀሐይ ላይ ተሰጥተው እንዲውሉ መደረጋቸው የተገለጠው የእስረኞቹ ቆጠራ ተደርጎም ከገቡ በኋላ በፖሊስ ጥቁር ዱላ በመብራት ሽቦ እና በአድማ ብተና ኮማንዶ ከፍተኛ ድብደባ የተፈጸመባቸው መሆኑም ታውቋል። ይህን ከፍተኛ ድብድፋ የፈጸሙባቸውም አካላቶች ቢሰጥ ተረፈ፣ ተመስጌን፣ ዜና አበባ ፈቃዱና ተስፋ የከበደ ሲሆኑ በተለይ ቢሰጥ ተረፈ እጁ ላይ ከፍተኛ ጉዳት እየደረሰበት መሆኑን ለማወቅ ችለናል። በዚህ ማረሚያ ቤት የአማራ ተወላጆች የፖለቲካ እስረኞችን የሚያሰቃዩት ግለሰቦች ደግሞ አንደኛ ኮማንደር ንጉሴ ጉርማ ጉርሜሳ ጥበቃና የደህንነት ኃላፊ ሁለተኛ ዋና ኢንስፔክተር ኢብራሂም በእስረኞች አስተዳደር ኃላፊ እና ሶስተኛ ኢንስፔክተር መስፍን ጥበቃ ኃላፊ እንደሆኑ ታውቋል። ሰብአዊ መብቱ ተሟጋች ተቋማትና የአማራ ህዝባዊን ላይ የሚደርሰው ግፍና በደል በተመለከተ ለአማራ ህዝብ በማድረስ ህይወታቸውን እንድትታደጉ ሲልም ጥሪ አቅርቧል። መረጃውን እየሰጠን አካል የምክክር ኮሚሽኑ አማራን የመበታተን ተግባር ሊፈጽም እንደሆነ መረጃዎች በመውጣት ላይ ይገኛሉ። ራሱን ህጋዊ ምክክር ኮሚሽን ብሎ የሚጠራው የአብይ አህመድ የወንበር አስጠባቂ አካል ናቸው፣ እነዚህ ደላሎች ናቸው ይሏቸዋል፣ በአብዛኞቹ የፋኖ አመራሮች ጭምር ሳይቀር ታዲያ በባህር ዳር አጀንዳ ልየታ በሚል እያደረገ ባለው ተግባር በአማራ ምድር ትናንሽ ክልሎች በማዋለድ የአማራን በመበታተን አቅም አልባ በማድረግ የብልጽግና ወንበር ጠባቂዎቹ ይህንን ለመስራት አቅደው እንደተነሱ ነው የተገለጸው። በዚሁም መሰረት ዋግ ኽምራ ሰቆጣ አካባቢ የመገንጠል ጥያቄ አጀንዳ እንዲሆን ቀርቦ ተያይዘዋል። ሁለተኛ የኦሮሞ ልዩ ዞን የክልል ጥያቄ በአጀንዳነት የተያዘ ሲሆን አንድ ተሳታፊ ይህንን አጀንዳ ከመንግስት አካላቶች የተላከ አጀንዳ ነው በማለት ሀሳብ የሰጠ ቢሆንም፣ የምክክር ኮሚሽኑ ባለሙያዎች አስተባባሪ አካል አጀንዳ መጠየቃቸው መብት ነው የቀረ ካለ እንጂ በየአጀንዳዎቹ አይቀንስም በሚል ለተሰብሳቢዎቹ ገልጠውላቸዋል። ይሁን እንጂ ይህንን ስብሰባ በተመለከተ በዛሬው ዕለት በተደረገው በባህር ዳር ከፍተኛ ድንጋጤ መፈጠሩም ነው የተገለጸውም። በአማራ ክልል የሚደረጉ ስብሰባዎችን በተመለከተ በተለይም ፋኖች ጉዳት አደርሱብንም የሚል ስጋት ቢኖርባቸውም፣ ይሁን እንጂ ፋኖቹ አሁን የሚሰሯቸውን ስራዎች በጥንቃቄና በተገቢው መልኩ እየሰሩ እንደሆነ ነው እየተገለጠ የሚገኘው። ታዲያ ይህ የአማራ ክልል ስብሰባን በተመለከተ በሀገራዊ ምክክር ተሳታፊዎች ፋኖ ጥቃት አያደርስብንም ብለን እንገምታለን ሲሉ የገለጹት የኮሚሽን ኮሚሽነር መላኩ ወልደ ማርያም ናቸው። በባህር ዳር ከተማ ሲካሄድ የነበረውን የሀገራዊ ምክክር አጀንዳም ማሰባሰብ ሲሳተፉ ከነበሩ ማህበረሰብ ተወካዮችም ጋር ባደረጓቸው ንግግሮች፣ ይሁን እንጂ የአማራ ፋኖ የሚሰራቸው በርካታ ስራዎች አሉ። አሁን እኛ በምናደርጋቸው ተጋትሎች ላይ አያልነታችን እየገፋ ሄደዋል ነው አሉት። የአማራ ክልል ባለድርሻ አካላት የተሳተፉበት አጀንዳን የማሰባሰብ ምክር መከር ዛሬ በባህር ዳር መጀመሩ ነው የተገለጸው። የአማራ ክልል ባለድርሻ አካላት የተሳተፉበት ይህ የምክክር አጀንጃ በመድረኩ የፖለቲካ ፓርቲ ተወካዮች፣ ተጽዕኖ ፈጣሪ ግለሰቦች፣ የማህበራዊ አንቂ፣ የመንግስት ተቋማት ወኪሎች፣ የሃይማኖት አባቶች፣ ሌሎችም ባለድርሻ አካላት ተሳታፊ ሆነውበታል። ከመጋቢት ሀያሰባት እስከ መያዝያ አንድ ሁለት ሺ አስራ ሰባት የብርስቡን ወኪሎች እና አጀንዳ የማሰባሰብ ሂደቱን የተከናወነ ሲሆን ሁለት መቶ ሰባ ተወካዮች የመምረጣቸው ቅደም ተከተልም ቀደም ብሎ መፈጸሙ ታውቋል። ታዲያ በዛሬ ሁለት የተለያዩ ባለድርሻ አካላቶች የተሳተፉት ሁለተኛው ምዕራፍ አጀንዳ የማሰባቢያ ምክክር ሂደት ተጀምሯል። የክልሉ ርዕሰ መስተዳደር አቶ አረጋ ከበደን ጨምሮ ሌሎችም የስራ ኃላፊዎች በተገኙበት የተጀመረው ይህ አጀንዳ የማሰባቢያ የምክክር ስራዎች እጅግ አስደንጋጭ የሃሳብ ቦምብ ወርዶባቸዋል። በተለይም ከወሎ አካባቢ እየመጣው የ ምክር ቤቱ የተገኘው በተደጋጋሚ ሲል ጥያቄውን የቦምብ ፍንዳታውን ነው ያደረሰባቸው። የሀሳብ ቦምብ ፍንዳታ በተደጋጋሚ እጅ ማውጣት ቢያደርግም እምቢ ተብሎ ቢሆንም በመጨረሻ ግን እድል ተሰጠው፣ ድሉን እንዳገኘ እንዲህ ነበር ያለው። ከመድረኩ አመራሮች፣ እኛ ተሰብሳቢዎች የአማራ ህዝብ ተጽዕኖ ፈጣሪና ሊቃን እያላችሁ ስትጠሩን እየሰማ ነው ጓዶች እኛ የአማራ ህዝብ ተጽዕኖ አሳዳሪ ሊቃን አይደለንም። የአማራ ህዝብ ተጽዕኖ አሳዳሪና ሊቃኖች በዚህ ስብሰባ በምክክሩ ላይ ፈፍጹም የሉም። እነርሱ ያሉት በእስር በግዞት በስደት አሊያም በጫካ ነው። የአማራ ሊቃን በግዞት ሳንቃ ቆልፎና ሳዶ እኛን እንደ ተጽዕኖ አሳዳሪና ሊቃን መቁጠር ስለምንድን ነው? ትክክል አይደለም፣ በፍጹም በትክክል የአማራ ህዝብ ዘላቂ ሰላሙን የሚፈልግ ከሆነ ትክክለኛ የአማራ ተጽዕኖ ፈጣሪ እና ሊቃኖች ከእስር ቤት ግዞት ወጥተው በስደት ተመልሰው ይሞክሩ። አለበለዚያ ግን ይህ የምክክር እኛን ተጽዕኖ ፈጣሪ ብሎ በታላቅ ህዝብ ስም መደናቆር ቧልት ነው? ወይስ አሁን ቀሪ አርምሞ የመረጡ ምሁራንም በምክክር ስም ሲናገሩ በመስማት ለይቶ ወደፊት በማምጣት ዳግም ለቃቅሞ ወደ እስር ቤት ለማጋዝ የታሰበ ይሆን? የህዝባችንን የሰላም ደህንነትና ዋስትና የሚሆኑ የህሉናና የፖለቲካ ጥያቄዎችን ምልክትና ጽኑት ታጋዮችን ፈርጦችን በግዞት በስደት እና በጫካ ሆነው የምን ሰላምና ምክክል ነው የምታደርጉት? አማራን ከሊቃኑ ነጥላችሁ ከአማራ ጠላቶች አጀንዳ የተሸከሙ ተላላኪ ሆዳደሮችና አጀንዳ አስጨብጫቢ አድርጋችሁ በማወየት ምን ትርፍ ታመጣላችሁ ክልሉን ለመከፋፈል ይበልጥ ለማተራመስ እና ለማዳከም ካልሆነ በቀር፣ መድረኩን የያዙት የኮሚሽኑ ፕሬዝዳንት በጥያቄው ተደናቀው አድበስብሰው ለማለፍ ሲሞክሩ፣ የጥያቄው ባለቤት የወሎ ዩኒቨርሲቲ ተወካይ መልስ እንዳልተመለሰለት ጮክ ብሎ በመናገር የመድረኩን ድባብ በማወክ መድረኩ በሰበብ ተቋርጦ ተበትኖ ለቀጣይ መድረክ መተላለፉ ነው የተገለጸው። በውጭም ይሁን በውስጥ የሚደረጉት ተጋድሎች አሁንም ጠንክረው ቀጥለዋል። ወደፊት በምናደርጋቸው ተጋድሎች ላይ ውጤታችንን እየጨመርን እንጂ እየቀነስን የምንሄድ አይደለም ሲሉም ነው ፋኖቹም በውጭም በውስጥም ትግሉን አጠናክረው የቀጠሉበት መሆኑን የተገለጠው። የምናደርጋቸው ተጋድሎች ወደፊት ጠንክረው ይቀጥላሉ ሲሉም ገልጠዋል። በተለይም በምክክር ኮሚሽን ውስጥ የገቡት የአማራ ወጣት ጀግና ልጆች ተብለዋል።

የኢትዮጵያ መንግስት ያሰራቸው የኢቢሴ ጋዜጠኞች እንዲፈቱ የጋዜጠኞች በተሟጋች ድርጅት ሲፒጄ ጠየቀ። የኢትዮጵያ ባለስልጣናት ከሰሞኑ አስረው የሽብር ክስ ያቀረቡባቸው ሰባት የኢቢሴ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው ጋዜጠኞች መብት ተሟጋች የሆነው ኮሚቴ ፎር ፕሮቴክት ጆርናሊስት ወይም ሲፒጄ አሳስቧል። ሲፒጄ ለመሰረት ሚዲያ በላከው መግለጫ እንደገለጸው ከሆነ የጋዜጠኞች ታ ተጣሰ በሚል ጋዜጠኞችን አስረው የሽብር ወንጀል ፈጽመዋል መባሉ ተገቢነት የሌለው ነው ሲል ነው የገለጸው። ፖሊስ ጋዜጠኞቹን ግጭት ለመቀስቀስ የህገ መንግስቱን ስርዓት በኃይል ለመናደ እና የመንግስት ለመገልበጥ ማሴር የሚሉት ክሶች ማቅረቡም አይዘነጋም። ብርቱካን የመደፈር ወንጀል የተፈጸመባት የዩኒቨርሲቲ ያልተነገረች ሲሆን በመንግስት በተከታታይ የታሰሩ ዶክመንቶች እና የማስተባበያ መግለጫዎች በብዙዎቹ ዘንድ ጥርጣሬ ማጫሩም አይዘነጋም። የተሳሪዎቹ ጋዜጠኞች ጠበቆች የኤዲቶሪያል ችግር በሽብር ህጉ ሳይሆን በኢትዮጵያ የሚደነገግ ህግ የሚዲያን ህግ መድኘት እንደሚገባው ነው ገልጸው የተከራከሩት። ሲፒጄ በጋዜጠኞቹ ስር ዙሪያ የኢትዮጵያ ፍትህ ሚኒስትር ለማነጋገር ሞክሮ እንዳልተሳካም ታውቋል። የነዳጅ ራስ ምታት ባህርዳር መሆኗ ታውቋል። በነዳጅ እጥረት ምክንያት በርካታ የባህርዳር ወጣቶች በተለይም መኪና አሽከርካሪዎች ችግር ውስጥ መውደቃቸው ነው የተገለጸው። የነዳጅ እጥረት መከሰት እንግዳ ነገር መሆኑ አሁን አሁን እየቀረቀ መጥቷል። የአማራ ክልል ዋና ከተማ ሆነችው በባህር ዳር ከባጃጅ ተጨማሪ በርካታ ህዝብ የሚያገለግልባቸው የሚኒባስ ታክሲዎችና በነዳጅ ማዳዎች ተኮልኩሎ ለቀናት ወረፋ ሲጠብቁም ነው የተባለው። ይህንን ችግር መቅረፍ ያልቻለው የመንግስት አካል ዳሬም በባህር ዳር ቁጭ ብሎ ምክክር ሲል ማስተዋሉ እጅግ ያሳዝናል ብለዋል። በተለይም የከተማው ነዋሪዎቹም የኦብነግ ማዕከላዊ ኮሚቴ አብዱራህማን ማሃድ ከድርጅት ሊቀመንበርነቱ ተነሳ። የኦጌደን ብሔራዊ ነፃነት ግንባር ኦብነግ ማዕከላዊ ኮሚቴ አካሄድ በሚገኝ ሁለተኛ መደበኛ ስብሰባ ላይ ነው አብዱራህማን ማሃድ ከድርጅት ሊቀመንበርነቱ እንዲነሳ የተደረገው። በተደጋጋሚ ጊዜያቶች በተለይም በሶማሌ የሚደረጉትን ጉዳዮች በተመለከተ እየተነጋገሩና እየተወያዩ የፈጸሟቸው ድርጊቶችን አሁን በተለይም ግንባሩን ወይም ደግሞ የማዕከላዊ ኮሚቴን አባል የነበረውና ሊቀመንበሩን ማስነሳቱ ታውቋል ግንባሩ መንግስት ያቀረበውን የሰላም ጥሪ ተከትሎ ወደ ሀገር ከገባ ጊዜ አንስቶ ሰላማዊ ትግል ለማካሄድ ህዝብ የገባውን ቃል ተግባራዊ እንዳይሆንም በግላቸው ሲንቀሳቀሱ እንደነበረ ነው የገለጠው ኦምነግ በወራዊ ናሴ ስድስት ሺህ 2010 ዓመተ ምሕረት በነበረው መንግስት ያቀረበውን የሰላም ጥሪ ተከትሎ ሰላማዊ ትግል ለማካሄድ ወደ ሀገር እየገባ ቢሆንም የማዕከላዊ ኮሚቴ እያካሄደ በሚገኘው መደበኛ ስብሰባ በቀጣይ የሚካሄደው ጉባኤ የጉባኤ አዳራጅ ኮሚቴ ይመርጣል ተብሎም ይጠበቃል። ጅቡቲ ኢትዮጵያ ኢትዮጵያ ባቡር ከፍተኛ የእሳት አደጋ ደረሰበት። የኢትዮጵያ ጅቡቲ ምድር ባቡር ድርጅት ነው በትናንትና ዕለት በጣቢያው ላይ በደረሰው የእሳት አደጋ ዙሪያ መግለጫ አልተሰጠበትም። በተለይም በደረሰው ጉዳት ምክንያት ከፍተኛ የባቡሩ ላይ የነበረው ውድመት መድረሱ ነው የተገለጸው። የኢትዮጵያ ጅቡቲ ምድር ባቡር በተለይም በጉዳዩ ላይ በሞተር ዘይት የጫነ ኮንቴነር ላይ የእሳት አደጋ የተከሰተ ሲሆን የእሳት አደጋው በባቡር ጣቢያ በሚገኙ ሰራተኞች ሙሉ በሙሉ በቁጥጥር ስር መዋሉን ገልጠዋል። በመግለጫው የእሳቱ መንስኤ፣ የደረሰው ጉዳት ዝርዝር ሁኔታ የተገለጸ ነገር የለም። ሆኖም የእሳቱ አደጋ በሰራተኞች ፈጣን ምላሽ ቁጥጥር ስር መዋሉን ነው የተገለጸው። ይሁን እንጂ ይህንን በተመለከተ በሌላ መረጃዎች እንደሚወጡት ከሆነ በተለይም በባቡር ውስጥ ከፍተኛ የሆነ የጦር መሳሪያ ጭምር ተጭነው በመሄዳቸውና ይህም ጉዳት እየደረሰበት ነው። የመቀጣጠል ነገሩም እየከፋ የመጣው ከዚህ አኳያ እንደሆነም ተገልጧል። ይሁን እንጂ በመንግስት በኩል በተሰጠው ማብራሪያ ዝርዝር ጉዳዮቹ በግልጽ አልተብራሩም። በሚቀጥለው አመት ጀምሮ ኢትዮጵያ ጅቡቲ ምድር ባቡር ነዳጅ ሙሉ በሙሉ ሊጓጓዝ እንደሚችል ተገለጸ። የኢትዮጵያ ጅቡቲ ምድር ባቡር በአክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ በሙሉ በባቡር ለማጓጓዝ ዝግጅት ማጠናቀቁን ነው የገለጠው። በቀን እስከ አስር ጊዜ በመመላለስ በአመት አራት ነጥብ ሁለት ሚሊዮን ቶን ነዳጅ ከጅቡቲ ወደ ኢትዮጵያ ለማጓጓዝ እቅድ መያዙንም አሳውቋል። ይህ ነዳጅ አቅርቦት ችግርን ከመቅረፍ በላይ የነዳጅ ማጓጓዣ ጊዜን በእጅጉ ይቀንሳል ተብሎም ነው የተገለጸው። በትናንትናው ዕለት አስከሬኑ ከሆስፒታል ወጥቶ በጆሃንስበርግ ከተማ አሸኛኘት ተደረገለት። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ሰብሳቢ እንደገለጹ ከሆነ በደቡብ አፍሪካ የኢትዮጵያ ማህበረሰብ አመራር የነበሩት አቶ ዳኛቸው ግርባ በአሳለፉት ሳምንት መጨረሻ በገዚያ ቤታቸው በር ላይ በመኪናቸው ውስጥ እንዳሉ እስካሁን ማንነታቸው ባልታወቁ ሰዎች መገደላቸው ነው የተገለጸው። እጅግ አሳዛኝ ድርጊት ነው የተባለው። አደጋው የደረሰው በገዛ ቤታቸው በር ላይ መሆኑ የተገለጸ ቢሆንም የደቡብ አፍሪካ ኢትዮጵያን ማህበረሰብ አቶ ዮሐንስ ሀቢብ በትላንትናው ዕለት ለትከፍ እንደገለጹት ከሆነ አስከሬኑ ከሆስፒታል ወጥቶ ጆሃንስበርግ ከተማ አምባሳደሩ ጨምሮ እጅግ በርካታ ሰዎች በተገኙበት የሽኝት መርሃ ግብር መከናወኑ ተገልጿል። በዛሬ ዕለትም አስከሬን ወደ አዲስ አበባ እንደሚላክና ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ አቀባል እንደሚደረግለትም ነው ያስታወቁት። በተለይም በሆሳና አብዩ ኤርሳማ ስቴዲዮም እና በኮሎኔል በዛብህ በጴጥሮስ አደባባይ አቀባል እንደሚደረግለትና ስርዓተ ቀብሩ በማግስቱ አርብ ዕለት እንደሚፈጸምም ገልጸዋል። አቶ ዳኘ ግርማ ፌጦ በደቡብ አፍሪካ የኢትዮጵያ ማህበረሰብና አመራር አሰራቂ ሽማግሌ እንደነበሩም ተገልጧል። በከፍተኛ ረሃብ ችግር ውስጥ የሚገኙ የአማራ ልጆች ዛሬም እየተሰቃዩ መሆኑ ተገለጸ። በኦሮሚያና መተከል ከሞት አምልጠው በግፍ ተፈናቅለው ካምፕ በየዘርፉ የጫካውና በየጥሻው ስር እየተጠለሉ ቢሆንም ለእነዚህ ወገኖች እስካሁን እየደረሰላቸው ማንም አካል አለመኖሩ ነው የተገለጸው። በተደጋጋሚ ጊዜያት በአማራ ክልል የሚደርሰውን ረሃብና ችግር በተመለከተ የክልሉ መንግስትም እስካሁን የወሰደው እርምጃ አለመኖሩ ነው የተገለጸው። የአማራ ክልል ሰሜን ደቡብና በወሎ ዞኖች በሺዎች የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር እንደገጠማቸውም ተገልጿል። የአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙት አምስት መጠለያ ጣቢያዎች ውስጥ የሚኖሩ ከ1500 ሺህ በላይ የሚጠጉ ተፈናቃዮች እጅግ አስከፊ የኖረ ሁኔታ ውስጥ እንደሚገኙም የኢትዮጵያ ኤመርጀንሲ ሸልተር እና ኤንኤፍአይሲ ክላስተር አዲስ በወጣው ሪፖርትም ላይ ይህንን በዝርዝር አቅርቦታል። የአማራና የትግራይ ማህበረሰብ ከፍተኛ ትስስርና መገናኘት እንዳለባቸው የተገለጸ በመረጃዎችና እንደዚሁም ደግሞ በተለይም በእውነት ላይ በተመሰረቱ ስራዎች የተረጋገጡ መረጃዎች ወጡ። ጋሼ መሐመድ መቀሌ መግባታቸውም ተገለጠ። የትግራይ መከላከያ ኃይል ወይም ቲዲኤፍ አባል የሆነው ተጋዳላይ ምስጋኔ በአማራ ክልል ወልዲያው ሲዋጋ በከባድ መሳሪያ ተመቶ ክፍኛ ቆስሎ ከጋሽ መሐመድ መረ አቅራቢያ ይወድቃል ነው የሰጡን መረጃዎች። ይሁን እንጂ በአማራው ማህበረሰብ በተለይም የሚደርሱትን ችግሮችና በደሎች የፖለቲካ ጉዳዮች ትኩረት ባለመስጠት ለተጎዳው ሰው ያደረጉትን ክብካቤ በተለይም በትግራይ ቤተሰቦቻቸው በኩል እጅግ አግራሞትን የፈጠረ መሆኑ ተገለጸው እኚህ ልጅ በበራቸው የወደቀባቸው ጋሼ መሐመድ ምስጋና ተመቶ ወደወድቀው አንስተው ቁስሉን ጠራርገው ለሁለት ዓመታት እያስታመሙ መቆያታቸው ነው የተገለጸው። እንደ ራሳቸው ልጅ ሲንከባከቡ ቆይተው እገታ ጫታ ሲሆን በሰላም ወደ ትግራይ እንዲመለስ ማድረጋቸው ነው የተገለጸው። በተለይም ጋሽ መሐመድ በትናንትናው መቀሌ መጥተው ከታጋይ ምስጋና ቤተሰቦች ጋር በእንባና በደስታ ሲገናኙ እጅግ በጣም ያስደንቅ ነበር ነው ያሉት። በርካቶቹ ጉዳዩን ሲከታተሉ የነበሩት በፖለቲከኞች ምክንያት የተፈጠሩ ችግሮች ዛሬም በማህበረሰቡ ላይ ጫና ለመፍጠር የሚደረገው ነገር ውጤት የሌለው እንደሆነም አመላካች ናቸው ሲሉም እነዚሁ ገልጸውታል። ጉዳዩን ሲከታተሉ የነበሩ ወገኖች ትግራይ ክልል ባለፈው ሁለት ዓመት 1664 ሰዎች በተቀበሩ ፈንጆች ጉዳት እንደደረሰባቸው ተገለጸ። የፕሪቶሪያው ሰላም ስምምነት ከተፈጸመ ወዲህ ነው ይህንን ያህል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው። ከእነዚህ ውስጥ 259 ደግሞ ህይወታቸው እንዳለፈ የመልሶ ግንባታ ልማት ድርጅት ራዶ አስታውቋል። ዓለም አቀፍ የፈንጂ ግንዛቤ ማስጨበጫ ቀን ምክንያት በማድረግ ነው በመቀሌ በተደረገው ስብሰባ። የራዶ ኃላፊው አቶ ተስፋ ገብረ ሚካኤል እንደገለጹት የተቀበሩ ፈንጆች ነ ጥይቶች አሁን በተለያየ ትግራይ ክልሎች እንደሚገኙ ገልጸዋል። ጉዳቱ እጅግ እየከፋ ነው ሲሉም ነው አክለው የገለጹት። በተደጋጋሚ ጊዜያቶች የሚደርሱት ችግሮችና መከራ ዛሬም የትግራይ ህዝብ ችግር መሆኑን ገልጸውታል። መደረግ የሚገባቸውን ጉዳዮች በጋራና በአንድነት መፍትሄ እስካላመጣን ድረስ አደጋዎቹ ከጊዜ ወደ ጊዜ እየከፉ ይሄዳሉ ሲሉም ነው የገለጹት። ፈረንሳይ የፈረንሳይ መንግስት በሰኔ ወር ለፍልስጤም የሀገርነት እውቅና ትሰጣለች አሉ። ኢማኖ ማክሮ በተለይም የእስራኤል ጠቅላይ ሚኒስትር ኔታንያሁን ዋሽንግተን በነበሩበት በተመሳሳይ ሰዓት የፈረንሳ ፕሬዚዳንት አማኑኤል ማክሮም የጆርጂያኑ ንጉስ አብዱላሁን በካይሮ ከግብፅ ፕሬዚዳንት ጋር የሶስትዮሽ ውይይት ማድረጋቸው ታውቋል። ሶስቱ ሀገራት ከውይይቱ በኋላ በሰጡት ጋዜጣዊ መግለጫ ላይ እስራኤል የተኩስ አቁም ስምምነት በመጣስ በጋዛ እንዲሁም ሶሪያን፣ ሊባኖስ እየፈጸመች ያለውን ጥቃት በአስቸኳይ እንድታቆም ነው ያሳሰቡት። ጋዛውያን ከሀገራቸውን ለማፈናቀል የሚደረገው የትኛውንም እንቅስቃሴ እንደማይቀበሉና ጋዛን መልሶ በመገንባት ላይ በጋራ እንደሚሳተፉ ነው የገለጹት። ክቡራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብንላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበር በቀጣይ በ ፕሮፌሰር መሀመድን ይዘን እንቀርባለን ከፕሮፌሰር መሀመድ ጋር የምናደርጋቸውን ውይይቶች እናንተም ክቡራን ተመልካች አድማጮቻችን እንድትከታተሉ እና ለሳቸው የምታቀርቧቸው ጥያቄዎች ካሉ ማቅረብ የምችሉ መሆኑን ከወዲሁ በመጠቆም በቀጣይ ከሳቸው ጋር የምናደርገውን ቃለ ምልልስ በተለይም የኢትዮጵያ መንግስት እያከናወነ የሚገኛቸው እና የትግራይን ወይም ህዋትን ዱቄት አርጌዋለው ያሉት ጠቅላይ ሚኒስትር ዛሬ እሳቸው በዋት ዱቄት ሆነዋል የሚሉት እና ሌሎችንም ትንታኔ የሚሰጡን ስለሆነ በዚሁ ከእሳቸው ጋር የምናደርገው ውይይት እንድትከታተሉ ከወዲሁ እንጋብዛለን። ለአሁኑ ዜናዎቻችንን በዚህ ቋጨን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ ጤና ይስጥልኝ።